ጤና ይስጥልኝ የቻናሉ ተከታታዮች ይህ ጎፈር ሚዲያ ነው ዛሬ እንደተለመደው ተለመደው በአዲስ ቪዲዮ መጥቻለሁ ሙዚቃ ጋር የምትመለከቱት አንድ ብርና ዳኒ ሮስት ናቸው አንድ ብር ዳኒ ሮስትን ሙልጭ አርጎ ነው የሰደበው ይገርማችኋል ሙልጭ አርጎ ምን አድርጎት እንደሆነ አይታወቅም ለማንኛውም ግን እስኪ ሰምተን እንመለስ ቻናሊን ላይክ እና ሰብስክራይብ በማድረግ ጀምሩ ወደ ቪዲዮ ምን እንግዲህ ጠፋ ስሪ ለነበራችሁ ሰዎች ቱርኬጅ ነበረ ያው ፊቴ መገመት ትችላላችሁና ማለት ቱርክ ደርሶ የመጣ ሰው ፊቱ ያስታውቃል እንዴ። በዚህ አጋጣሚ የቱርክ ዶክተሮችን በጣም ማመስገን እፈልጋለሁ። በእሮብ ቀን ሬስቶራንት ገብተህ ጥብሳለ ስትል ቢኖረስ ምን ልትሆን ከሚል ህዝብ መሀል ይኖር እንደዚህ አይነት ይሄን ያህል ሆርሞን ቼንጅ ማሳየት እኛን መናቅ ነው። ይሄ ከባድ ማስጠላትህ ማስቀየምህ ጌዎቹ ራሱ በይ ስትሬት ይሆናሉ። በጣም ምን ሰቀጥጠኝ አባ ብቻ በተፈጥሮ ቢሆን በፍላጎት እንደዚህ የሆንከው ፈርሰ መገንባት አለብህ፣ እንደ አዲስ ነው መታነጽ ያለብህ። አለበለዚያ ከባድ ነው። አሁን ታናናሾቼ እነን የአንተን ቪዲዮ አይተው ምናምን ተባበሰው ወሬው ተለኳኩሰው ምናምን እንዳንተ አይነት አክተብ ያሳዩኝ፣ እነሱን አይደል አንተን ነው መጥቼ ለቆጠን ስቤት አፋን ምጥል። አይሆንም አይሆንም፣ እንደዚህ አይነት አከይ። እና ሌላው ደግሞ የሚገርመኝ ላይቭ ሲገባ ምናምን ቁጭ በላችሁ ተዘብዘፋችሁ መታየት፣ ቪዲዮ ሲለቅ ላይክ መታየት የሚገርመኝ ነገር ማለት ነው። ስማ የእንደነዚህ አይነት ሰዎች ቪዲዮ ላይክ የሚያደርጉና ይሄ ሬስቲን ፒስ ምናምን ተብለው ቪዲዮ ሲለቀቅ ላይክ የሚያደርጉ ለምንድን ነው ላይኩ? እንኳን ሞትክ። ምን አይነት ዲስኦርደር ነው ያለባችሁት? አይ ብሶባችሁ። እንደዚህ ልጅ ለመታከም እኛ ጋ ከመምጣቷችሁ በፊት ታከሙት። እዚህ ጋር የምትመለከቱት ሰውዬ ደግሞ ሰይጣን መጽሐፍ ቅዱስ ውስጥ ነው ያለው እያለን ነው። መጽሐፍ ቅዱስ እንዳናነብል ያረግን ነው መሰለኝ፣ ይሰውኝ። ለማንኛውም ግን የሚናገረውን ነገር ሰምተን እንመለስ። የሚለይበት ነገር አይታይሽም? እንደው ከአለም እኮ አሁን ክርስቲያን የሚለው ቢሆን ይሄ የሚለው ስልሳ ስድስት ያለ መጽሐፍ ቅዱስ በመጽሐፍ ቅዱስ ማመን አለብኝ። እንድገኝ ሰይጣን ያለው እኮ መጽሐፍ ቅዱስ ውስጥ ነው። እኔ በሴጣን ብዙ ሰጣን አምላኪ እንድባል በመጽሐፍ ቅዱስ ማመን አለብኝ

ሳይንስ ላይ እኮ ሰይጣን የለም፣ ፍልስፍና ላይ ሰይጣን የለም። መጽሐፍ ቅዱስ የማያምን ሰው ሰይጣን አምላክ ሊሆን ይችላል፣ አለም ብሎ ላይቀበል ይችላል። እንዴት ሊቀበል መጽሐፍ ቅዱስን ካላማ፣ ሲጀምር ሰይጣን ያለው ከመጽሐፍ ቅዱስ። ሰይጣን የለም ብዙ ችግሮችን እየፈጠረና ያበጣልን ያለው መጽሐፍ ቅዱስ። ለማንኛውም ሰይጣን እዚህ ሰው እየውስጥ ነው ወይስ መጽሐፍ ቅዱስ ውስጥ ነው ያለው የሚለው ነገር የራሳችሁን አስተያየት ኮሜንት ላይ አስቀምጡ። ወደ ቀጣይ ቪዲዮ ስንሄድ ደግሞ አሁንም ለቅሶ እየቀጠለ ነው። ወንዶቻችን በሴቶች ፍቅር በጣም እያለቀሱ ነው። ሴቶች ምን እያደረጋችኋቸው ነው? ጭናቸው ውስጥ ገብታችሁ እንደምትቆነጠጧቸው። ለማንኛውም የዚህ ልጅ በፍቅር የደረሰበትን እያነሳ የሚያለቅሰው ለቅሶ አይተን እንመለስ። አንተ ማን ነው የምትላት አልማዝህን? እስኪ ውበቷን ግለጽ። ነው ማከል ፍቅር የምንጠራት ፍቅር ነው የምትላት? እሺ፣ ፍቅርን እስኪ ውበቷን ግለጽ። አሁን ትዝ ይልህ ሳቋ፣ ፈግ በፍቅር ጊዜ ያ ያ ያ ዲ ትዝም ይልህ የምትመጣብህ የምትሄድብህ ውበቷ፣ እንዲሁ አላደለም የሚገለጽ ነገሩ ነገር እስኪ ግለጽልኝ። ሳል አባት አባት ወግቴ አለች በቃ። ልን እስኪ ውበቷ ለእኔ ልዩ ናት። የሚሰማኝ ስሜት በቃ ለእኔ ትለይብኛለች በቃ ያላት ብትከፉ ብትሰደበኝ እንኳን የሰደበችኝ አይመስለኝም። እሱ ጸባይ ነው። ውበት ገለጸልን ያልኩ ውበት ውበት በቃ ለኔ በቃ ያላት ውበት በቃ በጣም አሪፍ ነው። በቃኛል ውበቷ በጣም የሚያረግ ይስበኛል። ውበቷ አይደለም የሚስበኝ ደሞ ነው። ቆይ ነፋስ ነው እንዴ የሚስበው? ይልጅ ውበቷ ካልሆነ ያላት ንጹሕ ውስጧ የምትናገረው ነገር ነው የምትናገረው ነገር ያንን ነገር ግን አላሳካውላት። ምን ትመክረኝ ነበረ? በቃ ተው እያለች ትመክረኛለች። እንደዚህ እንደዚህ ፈጠን ፈጠን ብለህ ስራ ትለኛለች። እኔ ግን አልቻልኩም። ቀድማ ነግራህ ነበር? ነግረኛለች፣ አስጠንቅቃኛለች። ፕላን አርጋ እኮ ነው እሷ። አንተ ፍቅር ስትላት እሷ ማን ነው የምትል ስሚል ያው አባት አባት ትስም እኮ ተሳ በቃ አንተ አባት እሷ ፍቅር አለ ፍቅሩ በሁለታችሁ መካከል ተሰጣጥታችኋል እና ምኑን የተሰጣጡት ይሄን ብታፈትነ ይሆናል አይ ትፈተነ ቢሆን እንደዚህ አትለኝም ነበር ለምን ሌላ ሴት ፎቶ ልካ ይህ እኮ የሴት ባህሪ እኮ ነው እና ታዲያ ጣብስ እንዴት ትለኛለች እና በቃ አንተ አልነቃልካት አልሄድካ አለ ምን አልካት አንተ አይ

ከዛ ደግሞ በቃ ወጋ ወጋ አረገች። እያነቃችው እኮ ነው፣ እሷ እያነቃችኝ ነው። ግን እኔ አሁን ያለሁበት አልነቃልከትም፣ አልነቃልኩ ሁለተኛ አልነቃልክ። ፍቅር ፍቅር በቃ ተያዝክ፣ አትሄድም እኮ፣ አስፋኳ አትሄድም። ፍቅር የምታመጣት እኮ አንተ ነህ። ታዲያ አንተ መስራት አላሰራኛለህ። እሷ ደሞ ሁሌም እንደዚህ ስት ስትለኝ እኔ መስራት አልቻልኩም። አሁን በጣም በቃ እግርህም እጅህም ነው የተያዘው። እኔ አሁን እውነቴን ልንገርህ፣ በቃ መልካም ግን አይ መልካም ስትል ታዴ አሁን መስራት ነው ያለብን። በመጀመሪያ ሁለት ሽምግልና ነው ባይደዌይ፣ አሁን ይሄኛው ከሌሎቹ ታሪኮች ለየት የሚያደርገው

አስደስቼ ለማኖር ያንን ሁሉ እንድታንተን ተው እናንተ ራስ ተለወጥ፣ ነው የኛ ጥያቄ አንተ ተለውጠ አንተ ተለውጠህ አንተ አብበህ አንተ ፍሬ አፍርተህ ዛፍ ሆነህ ስትታይ ወፎች ሁሉ ወደ አንተ ሊሰፍሩ ይመጣሉ። አንተ ጥላ ትሆናለህ። ዛፍ ነህ፣ ጥላህ ይቀዘቅዛል። ጥላ እንዳለበት ዛፍ ሰው ከቦት ይውላል። እንዳለችው በሌላ ማረኛ ለማንኛውም ለዛሬ ትዝብት ያቀረብኩላችሁ ቪዲዮዎች እነዚህ ይመስላሉ። በእነዚህ ቪዲዮዎች ላይ ያላችሁን አስተያ